ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንደምንላችኋል። ዛሬ ዕለታዊ ዜናዎችን ወደ እናንተ ይዘን መጠናል። እስከ መጨረሻ አብራችን እንድትቆዩ በአክብሮት እንጋብዛለን። አዳዲስ የሆናችሁ የዩ ቻናሉ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ በማድረግ እንደባበሩን በአክብሮት እንጠይቃለን። በሀገራችን ዕለታዊ ዜና ስንጀምር እንግዲህ እንደ አውሮፓውያን አቆጣጠር በ2023 አጋማሽ ጀምሮ በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ስርዓትን ወደነበረበት መመለስ በሚል ዓላማ በአማራ ሕዝብ ላይ ከባድ ወታደራዊ ዘመቻ አድርጓል። በተግባር የኢትዮጵያ ብሔራዊ መከላከያ ሰራዊት በጎጃም በወሎ በሸዋና በጎንደር ባሉ ክልሎች በሰላማዊ ሰዎች ላይ ጥቃት በማድረስ ሰው አልባ አውሮፕላኖችን እና ከባድ መሳሪያዎችን በማሰማራት ላይ ይገኛል። የትምህርት ተቋማት፣ የእርሻ መሬት እና የአምልኮ ቦታዎችም በእጅጉ እንደወደሙ ታማኝ የሆኑ መረጃዎች ያመለክታሉ። ነገር ግን ከህገወጥ ወጥ ግድያ፣ ስቃይና ጾታዊ ጥቃት መጠነ ሰፊ መሆኑንም ነው እንግዲህ የጠቀሱት በሺዎች የሚቆጠሩ የአማራ ንጽን ዜጎች ጋዜጠኞች ማህበረሰብ መሪዎችና ተራ ዜጎች ያለ አግባብ ታስረዋል። በርካቶች ያለ ምንም ማብራሪያ ተፈተዋል ማለት ነው። እንግዲህ ያስከተለው ሰብአዊና ማህበራዊ ተጽዕኖ ከባድ ነው። ከአራት ነጥብ አምስት ሚሊዮን በላይ ተማሪዎች ከሁለት ዓመት በላይ ከትምህርት ገበታቸው ውጪ ሲሆኑ የህክምና ተቋማትም ጥቃት እንደደረሰባቸው ያመለክታል። የሀገር ውስጥ ገበያዎች ወድቀዋል፣ ቱሪዝም ቆሟል፣ የክልል ኢኮኖሚዎችም ቆመዋል። የህግ አስከባሪ ተብሎ የተጀመረው እንቅስቃሴም በአማራ ህዝብ ማህበራዊና ኢኮኖሚያዊ መሰረት ላይ ወደ ስልታዊ ጥቃት ተሸጋግሯል። እነዚህ ተሰቶች መንግስት የኢንተርኔት መዝጋት የሰዓት በዚህ ስብሰባዎች ላይ ክልከላዎችን ተግባራዊ አድርጓል። በአዲስ አበባ ብሔርን መሰረት ያደረገና ጅምላ እስራት በስፋት ይታያል። እንግዲህ የአማራ ማንነት እንደ ጥፋተኝነት ይቆጠራል። የመጀመሪያው ስርዓትን ወደ ነበረበት መመለስ ወደ የጋራ ቅጣት እና የአንድን ብሔረሰብ ቡድን ወንጀለኛ ወደ መሆንም እየተሸጋገረ እንደሚገኝ ነው። እንግዲህ መረጃዎች የሚያመለክቱን ነጻ የጋዛ የሰላም ድርድር ሊጀመር መሆኑን አሸማጋዮች በፍጥነት እንዲንቀሳቀሱ ትራምፕ አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጋዛን ጦርነት ለማስቆም በሚደረገው ጥረት ውስጥ የሚሳተፉ በሙሉ በፍጥነት እንዲንቀሳቀሱ አሳስበዋል። ሸማጋዮቹ በሐማስና በእስራኤል መካከል ቀጥተኛ ያልሆነ የሰላም ድርድር ለማድረግ ዛሬ ሰኞ በግብፅ ይገኛሉ። ይህ ውይይቱ የሚካሄደው ሐማስ በሀያ የዩናይትድ ስቴትስ የሰላም እቅድ ታጋቾችን ማስለቀቅና የጋዛ አስተዳደርን ለፍልስጤም ቴክኖ ቴክኖክራቶች ማስረከብን ጨምሮ አንዳንድ ነጥቦች ላይ ከተስማሙ በኋላ ነው የተባለው። እንግዲህ ነገር ግን በሌሎች ጉዳዮች ላይም ድርድር ለማድረግ እየተፈለገ እንደሆነ ነው የሚነገረው። የአሜሪካ ፕሬዚዳንት አክለውም ጊዜው ለሰላም ወሳኝ ነው ወይም ደግሞ ብዙ ደም መፋሰስ ይከተላል ብለዋል። ትራምፕ ቀደም ሲል ለጋዜጠኞች በሰጡት መግለጫም ታጋቾቹ በቅርብ መፈታት ይጀምራሉ ብለው እንደሚያስቡ ተናግሯል። በሰላም እቅዳቸው ላይም ስላለው ተለዋዋጭነት ሲጠየቁ፣ ትራምፕ ተለዋዋጭነት አያስፈልገንም፣ ምክንያቱም ሁሉም ሰው ተስማምቷል። ነገር ግን ሁልጊዜ አንዳንድ ለውጦች ይኖራሉ ብለዋል። ለእስራኤል ትልቅ ነገር ነው። ለመላው የአረብ ሀገራት ለዓለም ትልቅ ጉዳይ ነው። ስለዚህ በጣም ደስተኞች ነን ሲሉ ማክለው ተናግረዋል። ይህ በእንዲህ እንዳለ ሀማስ ለታቀደው የሰላም እቅድ ምላሽ ከሰጥ በኋላ አርብ ዕለት ትራምፕ እስራኤልን የቦምብ ጥቃቱን እንድታቆም ቢናገሩም እስራኤልን የአየር ጥቃት ግን በጋዛ ቀጥሏል። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሲያን የይሁድ ዕለት ሁለት ለጋዜጠኞች በሰጡት መግለጫ የተወሰኑ የቦምብ ጥቃቶች በጋዛ ሰርጥ ውስጥ ቢቆሙም በአሁኑ ወቅት የተኩስ አቁም ስምምነት የለም ብለዋል። ቤንጃሚን ኔታናየው በጋዛ ውስጥ በጦር ሜዳ ህይወታቸው ላይ ስጋት ካለ ጥቃቱ ጥቃት ፈጽሙ ሲሉ ትዕዛዝ ሰጠውናል ሲሉም ነው እንግዲህ የተደመጡት። ሌላው የፈረንሳይ ጠቅላይ ሚኒስትር ከሀያ ሰባት ስራ ቀናት በኋላ ስልጣናቸውን የለቀቁ መሆኑ መረጃ ተሰምቷል። የፈረንሳይ ጠቅላይ ሚኒስትር ሴባስቲን ሌኮርኑ ስልጣናቸውን ከተረከቡ ከጥቂት ሳምንታት በኋላ ስልጣን ለመልቀቅ የሀገሪቱን የፖለቲካ ቀውስ የበለጠ አባብሶታል። የፈረንሳይ ፕሬዚደንት ጽፈት ቤት በሰጠው መግለጫውም ፕሬዚደንት ኢማኑዌል ማክሮን የስራ ማልቀቂያቸውን መቀበላቸውን አስታውቀዋል። ሴባስቲን ሌኮርኑ ከ27 ቀናት የስልጣን ቆይታ በኋላ የፈረንሳይ ጠቅላይ ሚኒስትርነት ስፍራን በመልቀቅ ፈረንሳይን በአዲስ የፖለቲካ ጠርሙስ ውስጥ ቀጥቷታል ሌኮርኑ ከሰኞ ማለዳ የስራ መልቀቂያቸውን ለፕሬዚዳንት ኢማኑዌል ማክሮን ያስረቀው ሲሆን ፕሬዚደንቱ ሰዓት ከፈጀ ስብሰባ በኋላ መልቀቂያውን ተቀብለውታል ማክሮን አሁን በስልጣን ዘመናቸው ስምንተኛ ጠቅላይ ሚኒስትር መሾም ይኖርባቸዋል የስራ መልቀቂያ ውሳኔ የመጣው ባለፈው ሳምንት መጨረሻ የሌኮርኑ የካቢኔ ሀሳብ ይፋ ማድረጉን ተከትሎም ከፖለቲካው ዘርፍ ከፍተኛ ትችትን ተከትሎ ነው። በሴፕቴምበር ወር ላይ የመተማመኛ ድምፅ የሰጡት የቀድሞ መሪ ፍራንሷ ባይሮ ከስልጣን እንዲወርዱ መገደዳቸው ይታወሳል። ከእስከ እስከ አርብ ኦክቶበር 3 ድረስ ሌኮርኑ የመጪውን የ26 የበጀት ዕቅድ ዝርዝርና በጥልቀት በተከፋፈለው የመሳሰቢያ ብሔራዊ ምክር ቤት ውስጥ ባሉ አጀንዳዎች መካከል ስምምነት እንዲኖር እያሳሰቡ ነበር። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሌ እስር ቤትን አጠቁም። ሰባት የአልሸባብ ታጣቂዎች በሶማሌ ዋና ከተማ የሚገኝ እና በጥብቅ ጥበቃ የሚደረግለትን እስር ቤት ላይ ጥቃትን ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጅልኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታ እና የተኩስ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫም በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱንም ገልጿል። በመንግስት የሚተዳደረው ሶና የዜና ወኪልም በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበረም ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም በተሰዉ ጀግኖች ቤተሰቦቹ ግን መጽናናትን ተመኝተዋል። ውድ ተመልካቾቻችን ለዛሬ የነበረን እለታዊ መረጃ ይህን ይመስል ነበረ። መልካም ቀን ይሁንላችሁ።